በላይነች ምናልሽ ቦታ መቀየራችን በጣም ድምፅ አለ፣ ይረብሻል። የሆነ ምከየፉ በጣም ኃይለኛ ነው፣ እየረበሸን ነው። በነገራችን ላይ ምናልሽ በላይነሽ በላይነሽ አሁን ምን ይሻላል? እኔ እንግዲህ ያው ሊረዳሽ ሞክርኩኝ። ሴትዮዋ የምትለው ሁለት ዓመት መስራት አለባት። ሁለት ዓመት ሳይሞላት ወደ ሀገር አትሄድም ነው የምትለው። ንገራፍ በቃ። ልጅቷን ያደረገችኝ በምኑ ንገራፍ። እንደሱ ከሆነ ምን ያደረገችሽ? ልጅቷን ልበላ እየከለከለችኝ ነው። የእሷ ልጅ እሷ ቀን ሙሉ ማለት ነው። እነሱ ትምህርት ቤት ነው የሚሄዱት። እሷ ብቻ ነው ቀን እቤት የምትውለው። እሷ እየከለከለችኝ ነው ምገበላ ማለት ነው። ኦኬ፣ ኦኬ። ልንገራት እንደዛ ብዬ ግን ግን ሚመታሽ ማን ነው? ምትመታሽ ልጅቷ ናት ወይ ሴትዮ ናት ምናልሽ? ሶስታቸውም ነው ወንዱ ልጅና ሴትዋ ከዛ ልጅቷ አሁን እኔ እንደዛ ብላት የባሰ ሌላ ችግር ውስጥ እንዳትገቡ፣ ይሄ ነገር ቢቀር ይሻላል። ምግብ እየከለከለቻት ምናምን ቢቀር ይሻላል አይመስላችሁ? እኔ አሁን እንደዚ ልጅሽ ምግብ ስጣት ምናምን ብላት የበለጠ ደግሞ ችግር ውስጥ እንዳትገቢ። ይቅር ተይው፣ ይሄ ነገር ይቅር ለመሰለሽ። ቆይ አንድ ነገር ልጠይቅሽ በላይነሽ፣ አንድ ነገር ልጠይቅሽ ምግብ ምግብ ማን ነው የሚሰራው? አንቺ ምግብ አትሰሪም ቤት ውስጥ ግን በላይንሽ፣ አንቺ ምግብ እየሰራሽ ምግብ ከልክ ላይ በቀን አንድ ዳቦ ነው ምበላው ስትይ እንዴት ይሆናል? ምግብ ምሰሪው ምግብ አጥቀምሽውም። ምግብ ማታ ማታ ነው ምሰራው ማታ ማታ ቀን ማለት ነው ትምህርት ቤት የሄዱ ቀን ማለት ነው ሩዝ ነው ምሰራው ማለት ነው ከዛ ጠዋት ደግሞ ለበላይ ትከለክለኛለች። ለምን ሩት ሩስ ትበያለች፣ ሰባት ሰዓት እነሱ ይመጣሉ። ሩስ ትበያለች፣ አበይን ትለኛለች። ቆይ አንቺ ከመሰራሹ ምግብ ላይ ትንሽ ቀነስ አድርግተች ማስቀመጣችን ለበኋላ እነሱ ሴትዮዋ ትምህርት ቤት ሴትዮዋ ነው መታ የምታስከፋፍለው። ሴትዮዋ ነው የምታስከፋፍለው መታ ማለት ነው፣ ምግቡን ከሰራሽ በኋላ አንቺ ግን ስትሰሪ ምግቡን መቅማስ ምናምን፣ አቺ በካሜራ ታይሻለች። ወይ እንዴት ነው? በጣም ከባድ ነው። በጣም ይከብዳል። እኔ እንጃ። እኔ የምግቡ ነገር ብዙ ጊዜ አይዋጥልኝም። ይቅርታ ያድርጉልኝ። የምግቡ ነገር ብዙ ጊዜ አይዋጥልኝም። በቃ እንግዲህ፣ ከመጣች አዚዛ መታለች። ያጀማ አሁን እዚህ ጋር አዚዛ መጠየቅ አለብን፣ ምን ማድረግ እንዳለባት። በቃ የልጅቷ ሙሉ ስም ያስፈልገናል። ስምሽን ሙሉ ላኪልኝ። ኦኬ፣ ሀዩ የልጅቷ ሙሉ ስም ያስፈልጋል። የፓስፖርት ኮፒ አለሽ? ሰማሽ፣ በላይነሽ ኮፒ አለሽ? የፓስፖርት ኮፒ የፓስፖርትሽ ኮፒ በቃ የፓስፖርትሽን ኮፒ ያስፈልጋል። የምትሰሪበትን አጀንሲ ስም ያስገባሽን የአጀንሲ ስም ያስፈልጋል። ይህን ነገር በውስላት ና ከዛ ንዳን የምጠይቃቸው ሰዎች አሉ። እስኪ እነሱ የሚሉትን ሰምቼ እነግርሻለሁ ወይ በላይነሽ። ማስፖርት እኮ ታቆ ማለት ማብሬ አለ። እሺ፣ ጠይቀዋለሁኝ። እሺ፣ በቃ በቃ ስጫት እንዳትፈሪ። እሺ፣ ምንም ነገር እንዳትፈሪ። እሺ፣ ማብሬን ጠይቀዋለሁኝ።

ኦኬ እንደ ሰማሽው ነው እንግዲህ፣ እሷ ያለችው ሁለት ዓመት ሙሉ ሳትሰራ የትም አትሄድም፣ ሁለት ዓመትን በእኔና በእሷ ውል አለን ነው የምትለው። አሁን እኔ እንዳልኩሽ ፓስፖርቷንና የአጀንሲውን ስም ላኪልን፣ ከዛ እኔ ደግሞ ማናግራቸውን አናግሬ እነሱ የሚሉኝን እነግርሻለሁ። ኦኬ እሺ። ሙይ በጣም ነው የማመሰግነው። እሺ ችላዩ ልክላታለሁኝ። እሺ ወንድሜ አመሰግናለሁ። ችግር የለም እሺ እኔ እንግዲህ በነገራችን ላይ ሌላ እንግዳ ነበረኝ። ያው ለዛ ነው አሁን ይቅርታ አድርጉልኝና እኔ ሌላ እንግዳ አለኝ። እስኪ የሆነ ሰው ቅድም ጽፎልኝ ነበርና ስልክም ሲደወልልኝ ነበር። ያም አረቡ እየደወለልኝ ነው።